ግራ ገባን እኮ ህዝቡም በዛ በዚህ እያሉ ያጥሉታል እንዴ ያኛው የአንቺን ፎቶ ለጥፎ የነበረው ገባሽ መግቢያ ነውና በዛ ገባና አሁን ቁጭ ብሎ እየተለመነለት ነው ምን እንትና አብር ሸቄራ ልጅ ተገለባብጣ ሚስቴ ተርፋ ምናምን እያለ ይለምናል አሉ ሰምቼ ምን ሆኖ ነው አረጆ ካ ነው። እነዛ ቅልቦች ምናምን በመላ ነው እንድያረጉ ህዝቡን ኪሱን እጥብ ማን ሰርቷል አልሰራም እየተባለኩ ሚዲያ ላይ በቃ በየቤቱ እያንኳኩ ስንቱ እንዳረጉት። ይህ ስሜታዊ ህዝብ በስመ አብ ፎቶ ለምን አይከፍትም? መኪና ከተገለባበጠበት ቪዲዮ ለምን አይከፍትም? ማስክ ነው ማስክ ነው። ሮሚ አንቺ አይገባሽም እንዴ? በስመ አብ ወልደ ወመንፈስ ቅዱስ መጫዎች አረጉን እኳ። አንተ በእናት ይህን ፒፕል በምን እናንቃው?

ባለማስኮቹ ባለማስኮቹ ምን ትያቸዋለሽ? እሷን እኮ ነው የምልህ። ተቀምጠው ወይኔ ጎልደ ነው እንትሙን አምጡልኝ። ጠቆር ደንግጣ አንተ ጠላሽ ነው የምትመስለው። ይሄንን ትመስላለች። ይሄንን እኔ ተቤት እንትንም አይሸፍኑ የለም መቼ ፓስተር ዮኒ አሁን ቀስ ብሎ ወደ ጠር ጦርነቱ ሊገባ ነው። እያንገራገረች እያሟሟቀች ነው። አያ እያልዳለም ስንት መረጃ አመለጣቸው። አረበስማ የትግራይ ልጆች እራሱ በጌታቸው ረዳ እንዳይል ሲጸልዩበት ነበር። ሊሆኒ ማኛን ጴንጤ ያረክልኝ አመሰግናለሁ እያሉ ነበረ። ለአክሱም ማርያም ተስለናል ብለን ነበር። ስለታችን ደረሰልን

አላማረ። ጨምቆታል ጨምቆታል። እግዚአብሔርን ጨምቆ ዝሙት ቤት ይመስል የሆነ ልጅ አስገብተው ስለ ሴት ታሪክ እየሰሙ ነው። እግዚአብሔር ምን እያሉ? ረመን ያኛው ልጁ ሻኩር ነው ምናምን የሚባላል። ጭኮች እንደ አራት ጭኮች፣ አምስት ጭኮች ደክዬ በውስጥ እንትን ብለው ምናምን እንደዚህ አይነት ወሬ ጀምረዋል። ዛሬ ወንድማችን ሆን ተቀላቀል፣ ተቀላቀል ዝሆን የገባልጠጠኝ ስንት የሚሰጥ ነገር እያለ ይቺ እንትን ጎስቶ ነው የመጣችው፣ እኛ ጋር ኮንት ነው የሚባሉት፣ ተቃል ይሄ ምኖች ናቸው የሚባሉት ዊቾች ሀቢባ የዊቾችን እንትን አርጋ ኮ ነው የመጣችው። ስድስት ስልሳ ስድስት ያ ከገንዘብ ከሰጡኝ ምንም ሆናለሁ ብላለች። አንተ ለብር ያላ ፍቅር፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ ስድስት ስልሳ ስድስት የዊቾቹን አድርጋ፣ አንተ እንጄ ስጠይቀው፣ እኔም ለማብሸቅ እንጄ ልገዛ፣ ምን አባቱ አስር ፓውንድ እንጄ ልገዛ ስል ዊቾች የሚያደርጉት ነው። አረ አረ በስማ የሚቀርብኝ በሽሽቅ ብዬ ተውኩት። ይሄን አርገሽ ደግሞ እድሜ ልክ የሚቀመጥ ቪዲዮ ልትሰሪ ነው። ለ አልፈልግም። እኔ ሮማ እንዲህ ነበረች ብለው ያንን በእንደዚህ የሰራሁትን አየው። አረ ወዴሱ በጣም ባራ ለውጣል። ሆዲ ባን ማዲ ባን እንዴ፣ በደንብ አይ ሮሚ ባሰሩት የለም እኮ እኔ ግን አንድ አስተያየት ልሰጥ ብዙ ጊዜ እፈልጋለሁ። እንደው እንትን ትቶ ነው ቱግ ስለምትኝ መነጽሯ የኦልድ ስታይል ነች፣ ብትቀይሪያት። እስከ እሱን ይሄንና ምን አባንስና ነው? ምን አባንስና ነው? በኢትዮጵያ ሰላሳ ምናምን ሺህ ብር የተገዛ መነጽር ኦልድ ምናምን የምትለው ኖ ስታይሉ አለኝ። አራት አምስት ስታይል ከፈለክ ምናምን ባፈለክ ይሄ በእንጨት የተሰራላ የድሮዎቹ የሚያደርጉት አርበኞቹ ምናምን እንደና ውሻ መንደርኩ። ያው እንደ ሀሳብ ነው እንደ ሀሳብ እቀበላለሁ። ግን ይሄ ፒፕል አሁን የሊቢያዎቹን ስጨርስ እናንተ ውሾች። ያው አብርሼ ቄራን በሚስቱ አሳበበ።

ይሄ ስሙን አላውቀውም። በስራ ስራ ምንድነሆነ ቃል ካልጠፋ የኢትዮጵያ ስንት ነው? ሀያ ስድስት ፊደል ቃል ብሎ እራሷ ቃል እኮ የሴት ስም ነው። ደግሞ እንደ አዲስ አበባ ልጅ ደግሞ ዋርኒንግ ነው። ምንም ይባል ስም አለው። ግን እኔ ሮሚ ከግንባርሽ ላይ ባንዲራ ካነሳሽ በኋላ ብዙ ነገር ግን ጎሎሻል። የምር ምን አባት ጎደለኝ? ብዙ ነ ተብሎ ነው የምትበሳጭው ምናምን አ እናታቸው እነዚህ ውሽ የሴጣን ስብስብ አስወልቀው ይበል። ቆይ ባንዲራዬንማ አላድርገው እውነትን ነው። እሱ ነው አኬርሽ እውነትን ነው። ቆይ እሱም ኧረ እኔ ነፍሱ እኮ ያለኝ ቤቱ ሙሉ ባንዲራ ነው። የት እንደምታስቀምጠው ራሱ ጠፋባት። በቃ እድሜም ስለገፋ

ትላንት አንዱ ምን ላይ መሰለሽ? ከትልልቅ ሴቶች ጋር ነው የምትውለው፣ ሜቄዶንያ ልከፍት ነው ወይ ይለኛል። እኔ ደግሞ ጨዋታ ያለው እነሱ ጋር ነው አልኩት። ትልልቅ ሰዎች ማን ናቸው? የት እየገባህ ነው? እነ ጂጂክያ ጋር አንተ ብሻ። ሙድ መያዝ ነው ትችያለሽ። እውነትም አዲስ አበባ ልጅ ሙድ መያዝ ነው። ትልልቅ ቤት እነ ጂጂክያ ቤት አትግባ፣ ከእኔ ጋር ነው የሚሻል። እኔ እናንተ በሙድ እንገናኛለ ከሙደ ገዳዳጋ ጋር እየገጠምክ አሁን ገና አሁን። ኮንዶም ደግሞ ሰጠኝ። አንቺ ሚጥሚጣ እፈልግሻለሁ፣ ደውዪልኝ ሚጥሚጣ ሊያቀሳስሩሽ ከኔ ጋር ብዙ ሰዎች ሞክረዋል። እኔ ከአንቺ ጋር ልጣላም፣ ግን እፈልግሻለሁ። አስገቢያት፣ አስገቢያት እንዲ አለች እኮ ነይ። ከግድያው ጋር አንቺ አለሽበት ተብለሻል። ሰምታ አላለን የአዲስ አባ ልጆች ሊያስገድሉኝ ያሰሩትን ሚጥሚጣ በታምር እፈለገ ብትመጣ ሚጥሚጣ ትገባበትም፣ ግን ከሚጥሚጣ ጋብቀው ሊያገናኙኝ ማለት ነው። እኔ ያለበትን ሰው ጠንቅቄ አውቃለሁ። አይ እንደዚህ፣ አሁን እኮ ችግሩ ምን መሰለሽ፣ የአዲስ አበባ ልጅ ምናምን ብለሽ ስትናገሪ ሁሉም ሰው ነው የሚገባው። ምትቀላጭው አይ ዶንት ኬር ፋክ ዩ እንደዛ አጥሮ አይደለም ገባሽ? ሰው ይበረት ልክስክስ ነው የደረሰብኝ። ቢደርስብህ አንተ እዛ አውላ እንትን ላይ ምንድነው የጀርመን እንትን ላይ ወጥተህ ትንጣጣ ነበረ። ዝም ብለሽ እላለሁ፣ ስማቸው አዲስ አበባ ልጆች ነው። ምን አባ ልታመጣ ነው? ደሞ ይለፈልፋል እንዴ አዲስ አበባ ላይ ስንቴን ሁላችንም ይላል። ተረጋጊ ሮማን ለምስክ ታካውሎ ሲነካካ አይውልም አቆራጋ በይመጀመሪያ በፊት ለፊት ሳይሆንም ማውረሽ በስልክ ደውይልኝ ስልክ ያለሽ አይደል ደውይልኝ። ግን እኔ ያነካካሽ እንደሚፈልግ ማ እኔ አውቀዋለሁ ግን አንቺ እዚህ ውስጥ እኔ 100% ባላቅሽም እዚህ ውስጥ እጅሽ እንደማታስገቢ እርግጠኛ ስለሆንኩ ነው። ቢያነካኩኝም የሌለ ልጆች ስም ተሰጥቶኛል። እኔ አለሽበት ብዬ አላምንም። ካለሽበት ደግሞ አለውበት ብለሽ እራስሽ መስከሪ። ምን ውስጥ ነው ያለውበት? እኔ ምንም ውስጥ የለውበት። ፍቅር እንገናኛለን። ሮሚ እሱ ነው የአዲስ አበባ ልጅ። ይሄ የሎ እንትን የሚያደርጉት ግሩፕ ውስጥ አለሽበት? እኔ ፕሮፋይል ቀይሬ አይተሽን ታቀልስ። ሚጣ በርተኛ እኮ ነሽ። ሚጣ ማራ በርተኛ ነሽ። በርተኛ ነኝ። ኦ ይመችሽ። ቢጫ ፕሮፋይል ያደረጉ ግሩፕ ውስጥ የነበሩ ናቸው። እኔ አዲስ አበባ ስገባ፣ አረብ ሀገር፣ ገንዘቡ የወጣው ከአረብ ሀገር ነው። ቢጣ ቀልድ ምናምን አይደለም። ክርስቶስ ምስክሬ ነው። ምሬ ነው ማውራሽ። እሺ ነገር የተራከው ከንትን ነው። እርግጠኛውን የምናገር ቃል አለበት ቃል አለበት። እድል የምትባል አለችበት። ስማቸውን እየጠራው ነው የምነግርሽ። የተባበሩትና የነበሩትን ስለማቃቸው ነው የማውራው። ሹር ሳሎን የጠሩት የአንችን ስም ጠሩ። አንችን በውስጥ አውርቻ ጠራለሁ። ዱርዬውን ጠሩ። ደውዬለታለሁ። ዱርዬው ገና ሳይነገረኝ እንዲያደልክስኩስ አውቃው። ዱርዬው አለበት እንዲባል የጨርቆስ ዕለት ጨርቆ ሄዳለሁ ብላለች ብለው የእሱን ስም ያስገቡት ዱርዬውን ለመቀላቀል ነው። ዱርዬው ስራ ላጣ እንኳን አንድ ተራ ሴት እኔን ሮማን ቀርቶ ከፈለገ እኮ ጀርመን መጥቼለታለሁ። እናንተ ልክስክስር ምጥምጥ ማለት ነው። አረ እነ ሀቢባ ናቸው። አንቺ ሌላ ሰው ላይ እንትናት እነ ሀቢባ ናቸው። ሰው ሀቢባማ ትኖርበታለች። ሞዴሬተሩ አንዷ የሷ ሆና ተገኝታለች። ሀቢባ አለችበት። ሀቢባ ትኖርበት ምን ነው የተፈጠረው? ነው እንኳን አላወቁም። ነው ምን ተፈጠረ ነው? ሮሚ አልገባኝ። ሰምተሻል ሰምተሻል አይደል እንዴ ሲወራ አልሰማችሁም? አሰማሁም እኛ አልሰማንም። ወይኔ ምስኪን እህታችን ምን ሆንሽ? ውራ ድጋሚ የማብራራበት ጊዜ የለኝም። እነአሰ ተፈጥሮ ነው አንቺ ላታቂ ትችያለሽ። እሱ ይሄ ግን ያውቃል እግዚአብሔር። አላውቅም እኔ እግዚአብሔር አሁን አዲስ መቼ ዕለት እኮ ስጠይቅሽ እናገራለሁ ብለሽ አልተናገርሽም።

ለጆከር እኔ ላይፌ እሰጣለሁ። በምንም ተአምር አውቀው እንትናቸው እንዲደምቅላቸው እጁ አማራ አለበት ለማለት እራስ አስራ ዘጠኝን ጆከር እና ወንደሰን አለበት ከአማራ አሉኝ ማለት ነው። ወንደሰን ወንደሰን አልገባኝም። ያሉት ያሉት ማለት ነው የትኛው ወንደሰን እንዳለበት አልገባኝ። የምሬን ነው። እግዚአብሔርን አ ጆከርን ጠይቁት። ጆከር እኮ ገብቶ አምጡ ብሏቸዋል። ኤኒወይ እዛ እነሱ የአዲስ አበባ ግሩፕ ውስጥ የሉም። ጽሁፉ ላይ ግን ቆይ ጆከር እሺ ካለ ልጠይቀው የሚል የጆከርን ቴክስ ነው እንዲያሳዩ። የጆከር ቮይስ ቮይስ ያለው የሌላ ሰው ነው። ምን አርገሹ አንቺ፣ ራሴ ዝም ብለሽ ምን አርገሹ? በምን ተጣልተሽ? ኦል እኔ ከዚህ ከመሄድ ከኢትዮጵያ ከመሄድ በፊት በፊት ገና መንግስትን ይቅርታ እንደጠየቁ የመሳለሚያ ልጅ ነኝ የምትል የአቢባ ሞደሬተር ሆና የተገኘች በፊ ሁለት ፋይል ያላት አቢባ ቤት ማነው፣ ድሮን ስም የሆነ ድሮን ነው የምትባለው። እዚኛው አዲስ አበባ የዜሮ አንድ የመሳለሚያ ልጅ ነኝ የሚል ፕሮፋይል አላት። ትመጣና እዚ ቤት በነበረች፣ እዚህ ቤት የኔ ሞዴሬ ነበረች። ፍቅር የምትባል ልጅ አለች የአዲስ አበባ ለች። እሷ የቴዲ አፍሮ ሰፈር ልጅ ናት። ስሙ ራሱ ጠፋ። የአያር ስራም ሰፈር የዛ ሰፈር ልጅ ናት። ከዚህ ቤት በጸባይዋ ተባርራለች። ለማ ለሀብታም ካላደገደኩ ከሚላ ጋር ስጣላ የእኔ ሊፍተር ነው እኔ ቤት የምታውቀው ለሀብታም ላደግድግላ በር ከፍታ ተሳደበች፣ ለፈለፈች። እኔ አላያት እኔ ስለማላያት እዚህ ቤት ሌሎቹ ገብተዋል ወደ ቤታቸው ስለዚህ፣ እሷ እሷ እንዳለችበት ያወቅንበት የራሴ እንትና ግን ከዚች ልጅ ጋርም ይገናኛሉ። መታ ፍቅር እኔ ስቦልካት መታ ረ የአዲስ አበባ ልጆች እየዛቱብሽ ነው አለችኝ። ምን አባታቸው ስለሆኑ አልኳት። ማንም ይዝትብኝ፣ የትኛው እቼ መሳለም ያለች ምንትላለች። ይመጡና እኔ በውስጥ ለፍልፋ ብሎክ አረጋት። አልሰማም ስላት ይመጡና እኔ ጋ አናያቸውም እኔ ያቸዋለሁ እንዳላየ ነው ማልፋቸው። ለምን አቴንሽን ስለማልሰጣቸው፣ እኔ ከምሸናው ሽንቴ ራሱ ምጥለው ትዝም አይሉኝም። መታ በቅርብ እናንተ ቤት አደጋ ትሰሚያለሽ፣ ምን ትሰሚያለሽ? እንደ አይነት ኮመንት ያደርጋሉ። ንቄ ነው የተውኳቸው ምንም አልሰማ ስላቸው። እኔ በግልጽ የቤቴን ቁጥር አድራሻ የምናገር ሰውን ቤቴን የኔ የቤቴን ካወቁት የአዲስ አበባ ቤትን እዚህ ጋር ኮልፌን ለሚያውቅ ያውቀዋል። ማንም ገብቶ የኮልፌ ይነ የእኛ ቤት ከንትኑ ጀርባ ነው ስልሙል ነኝ። የኔም ቤት እንዴት አገኙት? ራሴ ስለምናገር እና ለፈለፉ። አዲሱ አመት ላይ ኢትዮጵያ ትገባለች ተብሎ ተንጫጫ። ፒፕሉ የገባውት የለም። ቆይቶ ቆይቶ አሁን ለመግባት ሳስብ እዚህ ምንድን ነው ለበርዝዴ ኢንጌጅ ሲያደርገኝ ባለቤቴ ግዴታ ልጆቼ ቤተሰቦች ማወቅ አለባቸው። ሽምግልና ሲልክ እናቴ ካልመጣሻለች አለች። ኦኬ አገሬ ለመሄድ ያሰብኩኝ፣ ሶ ኢትዮጵያ ከመግባቴ ቱዊክስ እዚሁን የለፈለፍኩት ኢትዮጵያ ሄዳለሁ ስል ቱዊክስ በፊት እኛ ቤት በር ላይ በአዲስ አበባ አሳይተናል እኮ በአዲስ አበባ፣ ይሄ ፍላ እንትናቸው የአዲስ አበባ ልጅ ትእዛዝ መስጫቸው ላይ እኛ ቤት በር ላይ ወረቀት በተኑ። ወረቀቱን በቀደም እየተነበበ ነበር፣ ካዳመጣችሁ ወሬ ቨሪቲዝ በቃ ሮማን ኢትዮጵያ ከገባች እንገላታለን አይነት ወረቀት እኛ ቤት በር ላይ በተኑ? ማን እንዲያገኘው እናቴ። የበተኑት ለሊት ነው፣ ቢኮዝ እናቴ ሁሌ ለሊት ፋይቭ ኦክሎክ ነው ኪዳን ልታደርስ የምትወጣው እና እናቴ አጋጣሚ ሆኖ አላገኘችውም። ወረቀቱ ወረቀቱን ያገኘው ከኛ ቤት ፊት ለፊት የሚኖሩ ቤተሰብ ነው ያገኘው። ወንድሜን ደውለው ጠርተውት ይሄ ሆነ ብለው አሉት። አምጡት ወረቀቱን ይልና ወንድሜ እኔ ጋር ደውሎ ነገረኝ። በቃ ዝም በላቸው፣ ለማየ ብቻ እንዳትነግራት እንዳይደብራት፣ አትምጪ ስለኝ ተኛና ተኩስ። እመጣለሁ አልኩት ማለት ነው። አያገባም እመጣለሁ፣ ግን ለማዘር አትንገሯት አልኳቸው። ያው ቤተሰብ ስለሆነ የራሳቸው ኮንሰርን ስላላቸው የሚመለከታቸው ጋር ሄደዋል። እኔ ሄዱልኝ አላልኳቸው። መሄድ ያለባቸው ቦታ ግን ሄደዋል። ገባ። ከዛ በኋላ እኔ ስመጣ እንግዲህ ፊት ለፊት ነው የሄድኩት። ከመንግስት ጥበቃም አላስፈለገኝም፣ ማንም አላስፈለገኝም። ሌላ ቀን እንደምገባው እንደ ኖርማል በራሴ ትኬት እናቴ ቤት ሳርፍ ሁሉም አይቷል። ሆቴል የያዘልኝ የለም፣ ምንም የለም። ከማንም ምንም ስለማልፈልግ ከገባው በኋላ እኔ የመሰለኝ ማስፈራራት በቃ ይሄ ጢጢያቸውን ወይ ደግሞ እንትናቸውም የተደራጀነን ብለን ለማሳየት ስለመሰለኝ ንቄት እቻቸዋለሁ። ከሄድኩ በኋላ ግን በሞተር ሳይክል ሲከተሉኝ እንደነበር ጨርቆስ ቀን እኔ የምገባበት ኤቭሪዴ ነው ቪዲዮ የምከፍትላቸው ቤት ስወጣ ሰወጣ ሶ ሲሄዱ እዚ ጋ እንትና እዚ ጋ ነበረ ገብታ ላይፍ ላይ እንዲህ ብላለች፣ እንዲጋ ወጣች፣ እንዲጋ ደረሰች እያሉ በሞተረኛ መጀመሪያ የሰጡት ሀያ ሺህ ብር ላኩ ለሞተረኛ ለሚከተለኝ። ሁለተኛ እቅዳቸው እኔን የሆነ ቤት አስገብተው የአዲስ አበባ ልጅ ቅርታና የአማራ ልጅ ቅርታ ተጠይቅ። ምን ስላደረገ እኮ አልኩት። የኦሮሞ ጨሌ እዚህ ጋር አድርጋለች። አንድ ቀን ላይቭ ላይ ገብታ የኦሮሞ ጨሌ እያደረገች ምን አደረገች ነው። ዳዝ ሜክሴንስ ራሱ የሚያወሩት መንግስት። ይቅርታ ጠየቀች እኔ እዚህ ሚዲያ ላይ ከሚታገለው ከየትኛውም ከሚታገለው ኢንፐርሰናል አብይ አህመድን የተሳደብኩ ባለጌ ኢንፐርሰናል አዳነች አበቤን አዲስ አበባ ጠቅላይ ሚኒስትር ወሬቨር ብዬ መሳለብ እችላለሁ። ግን ኢንፐርሰናል ተሳድቤ ያለው ያንን ጥፋቴ ቅርታ መጠየቅ ከነዚህ ከሚታገለው ሰው ጋር ምን እንደሚያገናኘው ባይገባኝም ከእኔ ጋር እዚህ የሚታገሉ እንትናንትና ልልህም ማስክና መነጽር ጥቁር መነጽር ሰልፍ ወጥቶ ገና ሲገባ ሻንጣ ሞልቶ ሀገሩ የሚገባ ስለሆነ እኔ ሮማን ፊት የምጋፈጥበት ምንም ቻንስ የለም። የራሴ ውሳኔ ነው፣ ወስኛለሁ። ግን ከዚህ ትግል ጋር ምን ያገናኘዋል? አንድ ነገር ልናገር፣ ምን ያገናኘዋል? እኔን በዚህ መልኩ እኔ ችግር የለም እንኳን

የምትፈልጊውን ሙዴ ራስሽን የምታረምጂው ራስሽ ነሽ። ገባሽ? አንቺ የምትፈልጊውን ምታረጊ ሰው ነሽ። ገባሽ? ብሄርተኛ አይደለሽም። ማንም ከአንቺ ጋር እኔ አሁን አዘ ፐርሰንት ብጠይቅኝ የአማራ ብሄርተኛ ወይም ፋኖ ከማንም ብሄር ጋር ጥላቸው የለበት ከማንም ከኦሮሞም፣ ከትግሬም ከማንም ጋር። እኛ ትግሬ ጓደኞች አሉን፣ ኦሮሞ ጓደኞች አሉን። አብረን ሀንጋውት እናደርጋለን እንዝናናለን። ገባሽ? ግን እንደ ስርዓት ከስርዓት ጋር ነው ችግሩ። ሌላው ደግሞ እኔ በእርግጠኝነት አሁን ጆከር እንዲህ አይነት ነገር ውስጥ ይገባል የሚል አይገባም፣ አያደረገውም። ይሄ ማን ማንን ምን ያደርጋል? ግን ከአሳረኛው ጋር ፐርሰናል ጠብ ስላላቸው እሱ እያቀሳሰረሽ፣ ያ እሱ እያቀሳሰረሽ ባትጣይ መልካም ነው። ምክንያቱም ከጆከር ጋር በዕለት ሁለት ፈታ ነው እኮ ገባ፣ አውርተር ከጆከር ጋር ፈተነዋል። ዳን ሌላ ነገር ውስጥ ያለ ነው። አሁን አንቺን ስላየውሽ ነው እኔ ሲጀመር ምን ያደራሱ ኑሮ እኔ እንኳን ካንቺ ጋር እዚህ ያቆምኩላቸው ሲሳደቡ መልሰጥችኩም ማለት ሰው ነው ገባሽ። እናስቶኝ ጋር ከአማራ ትግል ጋር ማላላስ ነው የፈለጉት የአማራ ልጅ እኔ ራሴ ምንም ሳላውቀው በእኔ እንደማይደራደር ጠንቅቄ አውቃለሁ። እኔ መሬቱ ላይ እዚህ ሚዲያው ላይ ተው፣ መሬቱ ላይ ያለውን አማራ አውቀዋለሁ። በምንም ተአምር እዚህ ላይ የአማራ ልጆች እንደሌሉበት ስለማቅ በኮንፊደንስ እነግርሻለሁ። ይህን ያደረጉት የአዲስ አበባ ልጆች ናቸው፣ አማራ ልጅ አይደለም፣ ጠንቅቄ ስለማቅ። ፍቅር የአማራ ልጅ አይደለችም፣ ኦሮሞ ናት። አሁን ያሉኝ ነገር ጨሌ ስላረግሽ ምናምን። ኦሮሞ ናት ፍቅር። ከኔ ጋር ቁጭ ብላ እንትን ስትል ነበረ። ኢንፋክት ካስታወቅሽ ከቤታዮ ጋር ጌም የነበረን ጊዜ የሚላን ሸቀጥ የአማራ ልጆች ይዘውበታል፣ ስለዚህ እንዳትገባ ብለው አስፈራርተውታል ብላ ጌሙ እንዳልጫወት ያደረገችኝ እሷ ናት። እሷ ግን ኦሮሞ እንጂ አማራ አደለች ባፍምልሽ። ለእኔ ግን ለምንድን ነው ሊያረጉት ያሰቡ ሲባል በኦሮሞ ጨሌ ስላደረገች አየሽ፣ ሌብነታቸውን ስላወቅባቸው አሁን አማራ ጋር ሊያጫውቱ አልቻሉ። ይህንን ኬዝ የሰሩት ሰዎች አቃቸዋለሁ። ያ ግን አሁን አንቺ እንዳልሽው ሮማን አንቺ እንዳልሽው አሁን እንደዚህ ሰዎቹ ፎሎ ያረክሳቸው ሰዎች ያዋጡልሽ እና ይሄ አይንሽ ይገፈፍ የምር መገፈፍ ነው። አንተ አይት ዝም በልበና፣ አሁን እያልሽ ስለነበር ብዬሽ እኮ ነው። ይሄ አሪፍ ነገር ነው ያነሳሽው፣ አሪፍ ሀሳብ ነው። ጃፒን ብዙ ሸር ስላለ በውስጥ ለሚዲያ ስለማይሆን ነው። እኔ ል ጆከር በምንም ታምር እንደዚህ አይነት የበከተ ነገር ውስጥ እንኳን በእኔ ተነሳ በማን እንደሚገባ አውቃለሁ። ጆከርን ጠንቅቄ ስለማውቀው የጆከርን ስም መጨመራቸው እራሱ ለእኔ ልባንን እንዴት ሊሆን ቻለ የሚለውን እንዳዳምጥ አደረጉ። ይገባ ጆከሩን ስለማውቀው ጆከር አይደለም ከመጣ ጀምሮ እኔን እንዲሰድብ ሲያቀሳስሩት፣ እነነጃት ሰላሜ ደቡባ ስታቀሳስረው ከሮማን ጋር ወፍ ነው ያላቸው ኢንፐርሰናል በምታደርገው እንኳን ባልወድ በሳይለንት ትተላለፋለሁ እንጂ ከሮማን ጋር ኖ ብሏቸዋል። ዳትማች ምንም አልሄድ ስላላቸው አሁን እንዲህ አይነት ነገር ላይ ስሙ ቀላቅለው ሲያመጡ